ከቲፕ ለቃቀምሻት ለኛ ለከፊል ነው ዳ እጃን አረለች። እንዴ አላወቅሻትም? አውና ምልቶ ነው። እኔን አልፈልግም ብላኛ አረል ሄደች። እኔማ በሷ ነው የምስተናገደው። ነይ አንቺ ማነሽ ነው ወደዚህ። ሰላም፣ ምን ልታዘዝ? ጸዳጃት ይቅርታ አድርጊለት እናት። ሂሳባችሁ ተከፍሏል። ምን ከቲፕ የለቃቀም ሻትለኛ ልከፊልን ነው ደሀ። ኧረ ተው ተይው። ይሄ ቤተሰብ ቤት ነው። በአጋጣሚ ሰው ስላልነበር እኔ ላስተናግዳችሁ ብዬ ነው። አንተ ደግሞ ክብርን የሚሰራ ሰው ላይ በመመጻደቅ አትመልሰው። ልክ ለእኔ ልሰጡኝ ያሰባችሁትን ገንዘብ ታንሳማር ቅዱስ ሚካኤል አንድነት ገዳም አባቶች እየተቸገሩ ስለሆነ ለእነሱ ድጋፍ ብታደርጉ ትጸድቁበታላችሁ። ለገዳሙ አባቶች ድጋፍ ለማድ በንግድ ባንክ 144 25 98 39። ከቲፕ የለቃቀምሻትን ለእኛ ልከፊል ነው? ድሀ እጇ አይደለች እንዴ? አላወቅሻትም? አሁንና እኔን አልፈልግም ብላኝ አይደል የሄደችው? እኔማ፣ በእሷ ነው የምስተናገደው። ና አንቺ ማነሽ? ና ወደዚህ። ሰላም፣ ምን ልታዘዝ? እሺ፣ ቆንጅዬዋ ልጅ፣ ና እስኪ እችን አጸዳጃት በናት። እሺ። ቆይ ቆይ ቆይ ቆይ ቆይ፣ እችን ደግሞ ለቲፕሽ። እሺ፣ ይቅርታ አድርጊለት። ናት፣ ሂሳባ ሂሳባችሁ ተከፍሏል። ምን ከቲፕ የለቃቀምሻትን ለኛ ልከፊልን ነው። ዳ ረቱም ይሄ ይህ ቤተሰብ ቤት ነው። በአጋጣሚ ሰው ስላልነበር እኔ ላስተናግዳችሁ ብዬ ነው። አንተ ደግሞ ክብርን የሚሰራ ሰው ላይ በመመጻደቅ አትመልሰው። ለእኔ ልሰጡኝ ያሰባችሁትን ገንዘብ ታንሳማር ቅዱስ ሚካኤል አንድነት ገዳም አባቶች እየተቸገሩ ስለሆነ ለእነሱ ድጋፍ ብታደርጉ ትጸድቁበታላችሁ። ለገዳሙ አባቶች ድጋፍ ለማለት በንግድ ባንክ 1000442598391 ደግሞ ፈጣሪ ቢሰማሽ ሰራተኛ ሆኖች ስቀሪ ነበር ምን ቤተክርስቲያን ትላለች እንዴ? ልጆቹ ማን ጠብቅልሽ ነው ደፋር። ደግሞ ፈጣሪ ቢሰማሽ ሰራተኛ ሆነሽ ትቀሪ ነበር። አንቺ ያምሻል፣ ምን እያልሽ ነው? ሰንበት እኮ ለእኛ ብቻ ሳይሆን ለቤት አጋዦችም ተሰጥታለች? እኛ ነጭ ለብሰን አምረን ስንታይ እኮ እነሱም ይጣኑሽ ስታይ ናፍቃቸዋል። ምን ማለትሽ ነው ትርፌ ነኝ ነጥላሽ ለብሰሽ ወደ ቤተ ክርስቲያን እንጂ ቆይ ነኝ እንደውም የትራንስፖርት ልስጥሽ። ለገዳማ አባቶች ድጋፍ ለማድረግ በንግድ ባንክ አንድ 44 25 98 39 አንድ እንዲሁም ደግሞ በአቢሲኒያ 14 አስር ሃያ ዘጠኝ 29 44 4